እንግዲህ ትናንትና ተትናንት ወደ አይታችኋል። እንግዲህ ሂሊሜላ ተራዋን በአብርሽ ወርቅ አሰርታ የሩታ ስጥልኝ ብላ እንግዲህ እሷናት ወርቁን የገዛችኋሉ፣ አሰርታበታለች የራሷን ልትወስደው። እንግዲህ እሩታ ወዳው ጥቆማ ደረሳት። የጊዜው ተቀበለች፣ አመስግና ደስተኛ ሆና ተቀበለች። ግን ጠዋት ና ብላ ጠርታው ወርቁን ሰጠች ለአብርሃም። አብርሃም በጣም ደነገጠ፣ የሚለው ነገር ጠፋበት። አሰላሙ አለይኩም ረህመቱላሂ ወበረካቱ። የቻና ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ብዙ ብዙ ትርፍርፍ ይበልልኝ። ሰላም ሰላም፣ ክርስቲያንቶች እንዴት ናችሁ? ባላችሁበት አላህ ይጠብቅልን። ለቤት አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ሼር በማድረግ ቤተሰቡ ሁኑ። ቤተሰብ የሆናችሁ ደግሞ ሼር፣ ላይክ በማድረግ አበረካቱኝ። ዛሬም እንደተለመደው ያው መጣላሁላችሁ ማለት ነው። እንግዲህ ሩታ በተደጋጋሚ ስጦታ እየተሰጣት አይታችኋል ማለት ነው። ስጦታ እየተሰጣት ነበረ፣ ተመኪና ተመኪና ደሞ ተመኪና ደሞ አልፎ ደሞ ምንድነው ተመኪና አልፎ ደግሞ እንትን ወርቅ ምናምን ተሰጥቷት ነበረ። እዚህ ጋር ደሞ ፍራፍሬዎች እያያችሁ ማለት ነው። እንግዲህ ጥሩ ስፕራይዝ እንግዲህ አብርሽ ያስደሰታት ነበረ። በተደጋጋሚ እንግዲህ ማለት ነው መኪና እንግዲህ የሰጣት መቼለታ ነው መኪና በሰጣት መንግስተኛው ወርቅ ማለት ነው የእጅዋና የአንገቷ ወርቅ እንግዲህ እሷ ራሱ ግርም አላት ማለት ነው። አምጥቶ ሰጥቷት ነበረ እንትን ብሏት ነበር። ነገር ግን ነገር ወጣበት ማለት ነው። እንዴት ማለት ትችላላችሁ። ወርቁ ማለት ነው ሄሌሜላ ሄሊሜላ አሰረችበት አሉ። ሄሌሜላ ማለት ነው ወረቀቱን አሰራ እንትኑን ወርቁን አሰርታበት ነው አሉ። እንትን የለችው የላከችው አሉ እሷ ናት አሉ ወርቁን የገዛችው። የጊዜው ደግ ደሞ አላወቀችም ነበረ እንትና ማለት ነው። ሩት አላወቀችም ነበረ። ከዛ ወደ ማታ ላይ ተነገራት። ወደ ማታ ላይ ተነግሯት እንግዲህ ወርቆን ውሰድ፣ አለችው ለምን ምናምን ሲላት፣ ደነገጠ። አይ ሄሌ ሜላ ነው የገዛችው እኔ አንፈልግም አለችው። አብርሽ ማለት ነው አብርሽ ደነገጠ። እንዴ ምንነው እኔነኝ በብሬ ራሴ ነኝ የገዛሁት ምን ሆነሽ ነው ሲላት፣ አይ እኔ ሰምቼ ያለሁ አመሰግናለሁ፣ ውሰድልኝ። እኔ ጊዜ ተደስቼ ያለሁ፣ አሁን ግን ስትሰማ ሄሌ ሜላ ነው የገዛችው ወርቆን እንደሞ አሰርታበት ነው ተባለ። ስለዚህ አንፈልግም አለች። እንግዲህ አሁን ደግሞ እንደዚህ አይነት ዩቱበር ሰው እየሰባ ሊነጥቁ እንግዲህ ያሰራሉ ማለት ነው። እንግዲህ ሂሊሚላ ስታይዋት ቆንጆ ናት፣ ውስጧ ግን እንደዚህ አይነት ነገር ትሰራለች ብለን አናስብም ነበር። እንግዲህ እንደዚህ አይነት ነገር እያሰራች ነው። አሁን ደግሞ ዩቱበሮች እንደዚህ አይነት ነገር አመጡ ማለት ነው። እንግዲህ አይታችኋል። ናሆም እንደዚህ ተሰርቶበት ነበር። አሁን የሱንንም ደግሞ እውነት ውሸት ነው ምናምን ስንል ደግሞ አሁን ደግሞ ሄሌሜላ ደግሞ ሩታ ላይ አሰርታ ማለት ነው። አሰርታ እንግዲህ አብርሽ እሷ ልትወስድ፣ እሷና አብርሽና ሩታ ሊራራቁ፣ አብርሽ ደግሞ ሄሌሜላ ጋር ሊሆን ሊሆን ማለት ነው። እንደዛ አድርጋ ነበረ። ግን ሩታ ጀግና፣ ጎበዝ፣ ማንንም ማንንም ማያታልላት፣ ማንም ሰው እንትን ማይላት እንግዲህ ታቃለች። ጎበዝ ልጅና ታቃላችሁ ማለት ነው። አንፈልግም ብላ ጠርታ ወርቁን ሰጠችው፣ እላቸዋለሁ። ወርቁን አውጥታ ሰጣችሁ። ከዛ እሱም ደነገጠ። ምኑ ነሽ ነው አላት። በቃ ትናንትና እንግዲህ እሷ ደስተኛ ትሆናለች ብሎ ነው በድጋጋሚ እየሰጣት ማለት ነው። እንግዲህ ሄሊሜላ ደነገጠች። መኪናም ሲሰጣት ከዛ ደግሞ ወርቁም ሲሰጣት ደነገጠች። በቃ በጣም በጣም ያላቸው የድሮ ፍቅራቸው ሲመለስ ሄሊሜላ በጣም ደነገጠች ማለት ነው። ለካ የሰው ደስታ የሚያስደስተው ማለ የማያስደስተው ማለ ማለት ነው። በሄል ሜላ ያየን ማለት ነው። ሄል ሜላ ማለት ነው። አንቺ እንደዚህ አይነት ከመሰራትሽ ለምንድን ነው እንደሰው ወጥተሽ ማሰሪውና እንደሰው ትዳር ማትይዙ ማለት ነው። ምንድን ነው ዝም ብለሽ የሰው እንትን ያረግሽ እንትን ምትዩ ማለት ነው። አበባውን አያምሮም የዋቸው አበባ እዚህ ጋር ብዙ አበባ የድሮ ድሮ የተተካከሉ አበባዎች አሉ የሚያምሩ ማለት ነው። በጣም ደስ የሚሉ ማለት ነው። እና፣ እንደ ደስ ይበላችሁ ብዬ ወጣ ግቢ ላይ ሁኝ ነው የምቀርጽላችሁ ማለት ነው። እና በጣም ነው ደስ የሚሉት እነዚህ አበባዎች ማለት ነው። እና ሄሊ ሜላ አሁን በጣም ውስጥ ጣሪ ውስጥ ገብታለች ተገብታለች ማለት ነው። ሄሊ ሜላ ደግሞ ያረገችውን ስራ አይታችኋል እንግዲህ አመመኝ ብላ ይሄና አክል ሆና ምን ሆነች ነው ምናምን ስቷ ሆስፒታል ሄዳ አረገዝኩ ብላች አረገዝኩ አለች። እንግዲህ አብርሽ ደግሞ የሁለት አባት ልጅ እናት ሊሆን ነው እንግዲህ አብርሽ ጉዱን አላወቀም ማለት ነው። ግን ሳይነገረው አይቀርም። እንግዲህ እሱ ያው በትዕግስት ሁሉም ነገር እንደ በሩታ በትዕግስት ያልፋችኋል። እንግዲህ በትዕግስት እያለፈ ነው። እንግዲህ ብዙዎቻችሁ ደግሞ ለምን ለምን ነው ትለምናታለ ለበሩታ ለምን ት ጠዋት ና ምን ትላላችሁ? ላ እንደዚህ አትበሉ እንዴ። ማን አሰርቶበት ማንስ ሊሞት ማን ሊኖር ነው የምትፈልጉት ማለት ነው? ማን ሊኖር ማንስ ሊሞት ነው የምትፈልጉት? እንዴ እሱ አሁን እያሰራችሁባቸው እያያችሁ አሁን እንደዚህ አይነት ነገር ትናገራላችሁ እንዴ? እንደ ትንሽ አይከብዳችሁ እንዴ? ምን ነው ብርታ ምን አደረገቻችሁ? ምንም ያደረገቻችሁ ነገር የለም። ሰው እንደሚያገባ ገባች፣ ሰው እንደሚወልድ ወለደች። እና እናንተ ኮ አሁን ተባለ ዋጋ ሰላም ከለከላችኋት፣ ሰላም ፍቅር ከለከላችኋት። በቃ አይኔ ታውቃላችሁ። በቃ የሷ እያላችሁ ምንም እንዳላችሁ ጥላቻ ብቻ ጥላቻ ብቻ። አንድ በአንድ እናውቃችኋለን ደግሞ ማለት ነው። እሩታ ደሞ እዚያ ገና ወደፊት እንጂ ወደ ኋላ አትሄድም፣ የፈለገ ነገር ቢሆን ማለት ነው። እናንተ ብትሰሩ የፈለገ ነገር ብታረጉ ማለት ነው፣ ወደ ኋላ አትሄዱም። ወደፊት ነው ወደፊትም ነው የምትሄደው ማለት ነው። እና እናንተ ዝም ብላችሁ አትንጫጫሩ ማለት ነው። ሂሊሚላ ደግሞ ቶሎ ተገኘብሽ። ትንሽ አንገቷ ላይ ያው አድርጋው ነበረ። እንግዲህ ያላ ይሁናት ማለት ነው። እንግዲህ ክርስቲያን ስለሆነች እንግዲህ ጸበል ምናምን ትቀበዋለች ማለት ነው። ጸበል ምናምን ተቀብታ እንግዲህ የነሱ እንግዲህ ቤተ ክርስቲያን ምናምን ሄዳ ከተሰለመች ይለቃታል ብለን እናስባለን። አለበዛ ግን ከአብርሽ የሚያለያይ ነገር ነው ያረገችባት፣ ሄሊ ሜላ ማለት ነው። እንግዲህ አብርሽ ምንም ማያቅሞኝ ወኝ እንደዚህ አይነት የሰጠችው ነገር ይዞ የሚመጣው ከልጁ ልታራርቁ እንደዚህ አይነት ነገር እንደዚህ አይነት የሚያረጉ ድራማዎች ደግሞ አሁን ተፈጠሩ አሁን መጡ ማለት ነው። ድሮ ዋል እንትን አላሉ። ተሸፍኖ ተሸፍኖ ቁጭ ብሎ ጥሩ ሰው ሆኖ ምንም እንደማይታወቅበት ሰው ሆኖ ጥሩ ሰው ሆኖ ቁጭ ብሎ ነበር። አሁን ግን እንዳለ ሁሉም ሰው የሚያደርገው መጥፎ ነገር ጥሩ ነገርም መጥፎ ነገርም ሁሉም ሰው የታወቀበት ነው። ብቻ በጣም ከባድ ነው፣ እውነት የሰው ሁኔታ በጣም ከባድ ነው። ሂሊሚላ እንደዚያ አይነት ነገር ትሰራለች ብሎ አንታስበም ነበረ እንዴ! አሁን ሂሊሚላን የምታግዙ ሰዎች ማለት ነው፣ እናንተ ማለት ነው፣ እናንተ አለቅላቂዎች ማለት ነው፣ እናንተ ወጣ ገቢዎች ማለት ነው። ቆይ እሷ ጥሩ ነገር አረገች ብላችሁ ነው የእሷ የምታመግሱ የሰው ባሉ ወስዳ እንደገና ወስታ አብራ ተኝታ ረገዝኩ የምትል ከማንም ከማንም ያመጣችው ዲቃላ እሷም ልትካፈል ተቃጠለች። አብርሽም መኪና ሩታ መኪና በቃ ተናደደች። ለምንድነው ይህን ንስ ለሌላ ምን አልካፈለውም? ለብቻዋስ ለምን ትበላዋለች ብላ ነው እንግዲህ ይህን ሁሉም እንደዚህ አይነት ነገር የምታመጣው ማለት ነው። ያው ብትቻል እንደዚህ አይነት ነገር አታረግም ነበረ ግን ያው ሁሉም ነገር እወስታለው በማለቷ ነው። ሁሉም ነገር እወስታለው እኔ የእኔ ነው ሁሉም ነገር ማንም የሚያገባው ሰው የለም በማለቷ ነው እንደዚህ አይነት ነገር የምታደርገው ማለት ነው። እና በቃ ያስጠላል ሁሉም ነገር ስታዩት ማለት ነው፣ ሁኔታው ሁሉም ስታዩት ማለት ነው በጣም ነው የሚከብደው ማለት ነው። እንግዲህ ይህን የአብረሻ አባት እናት አንድ ራስ ገና ሄዶ ሳይጠይቁ ሄዶ ምን ሳይሉ አሁን ሌላ ደግሞ አዲስ ቦበር ነገር አዲስ ቦበር መጣ ማለት ነው። እንግዲህ ቤተሰብ እናንተም እንደምታውቁት እንግዲህ ሂሊሚላ ምን ዘማን ጀምራ ሩታ ግዛ ነው መጣ የደረሰችበት ነው። እንግዲህ ተአብርሽ ጋር እንደዚህ መሆን የጀመረችው ማለት ነው። እንግዲህ ያልሆነችው ያላረገችው፣ ያንሰራችው ስራ አልነበረም። ተሳካላት። አሁን አረገዝኩትን ማንም አያምንሽም። ግን አሁን አረገዝኩ ለሱ ስላልሽ ማንም አያምንሽም በውስጥ ሽስ ወንዝ ከተሽ አረጋስ ካረጋስ ብትይ ማለት ነው። ማንም ማንም ማንም ማንም አይሰማሽም። ዝም ብለሽ ነው ጊዜሽ የምታስጨርሽ ማለት ነው። ወላ ጊዜሽ ጊዜሽ ነው የምታስጨር። ምክንያቱም አንቺ መቼ መቼ አርግ እንደዚህ አይነት ነገር ያው ስም ለማጥፋትና ሩታ ለመበቀል ሩታ ለማናደድ ይሄን አክል ሁሉም ትሰሪያለሽ ማለት ነው። ይሄን አክል ዝም ብለሽ ማለት ነው። ምንም ምንም አብረሽ እንኳን የፈለግሽን ነገር ብታረጊው የፈለግሽን ነገር ብትቀይሪው አይቀየርም ማለት ነው። እንግዲህ ልጁን አይተሻል። እቺን የመሰለ ይሄን የመሰለ ልጅ ሰጥታኛለች፣ እኔን የመሰለ ልጅ ሰጥታኛለች። ሩታ መኪና ሲያን ሰዓት ነው ሲል እንደነገጣችሁ እንደነገጣችሁ መቼም ታንቺ ማለቅላቂዎችሽ ማለት ነው። ከዛ ደግሞ ይሄን የሚያክል ወርቅ እንግዲህ ይሄን የሚያክል ወርቅ ከባድ ወርቅ ይሄንን። በአሁን ሰዓት ወርቅ ግራሙ ስንት እንደሆነ ታውቂያለሽ መቼም አታቂም ብለን አናስብም። ያ ሁሉም ወርቅ የእጇን ምን ምንዋን እንግዲህ ሸልማ ሲደነገች ጭራሽ በምን ላለያያቸው በምን ላጥፋቸው ምናምን ስትይ በወርቁ ላይ እንግዲህ ሰራሽበት ማለት ነው። ሩታ ጀግና ማትበገል ማለት ነው። ማንም ማያታልላት ማንም ሰው እንትን ማይላት። ይኸው እሷም አወቀችና አንፈልግም ማለች። ጠርታ እንግዲህ ሰጠችው ማለት ነው። ትክክል ነው። በአሁኑ ሰዓት ሁሉም ነገር እያስፈራን ማለት ነው። በአሁኑ ሰዓት ሁሉም ነገር ነው የሚያስፈራው። በእንዲዚ አይነት ነገር ማለት ነው እንግዲህ እያየን ነው ማለት ነው። ዩቱበሮች እንግዲህ አዲስ አዲስ ቦበን አዲስ አዲስ የማይታወቅ ነገር የማይታሰብ ነገር እያመጣችው ነው በጣም ማለት ነው። በቃ ጠንቋይ ሆናች ሆናችሁ ጠንቋይ ጠንቋይ እንደ ጠንቋይ ማለት ነው። ጠንቋይ ነው ሆናችሁ ማለት ነው። ኢትዮጵያ ውስጥ እንግዲህ ዩቱበሮች ጠንቋይ ተፈጥሯል ማለት ነው። ሁሉም ሰው ሊጠነቀቅ ይችላል። ማንም አሁን ጓደኛ ናት ብላችሁ ማንም ሰው አትመኑ። ማንም ማንም ሰው ማለት ነው በአሁኑ ሰዓት የሚታመንበት ጊዜ አደለም። እንደዚህ የሆኑ ሰው ለሰው ያገደሉ ሰው ለሰው ያለ ያዩ በቃ ምንም ላይጠቅማቸው ማለት ነው። ምንም ምንም ላይጠቅማቸው ምንም ነገር ልንት ላይሉ በቃ ራስ በራስ ሰው ለሰው ማለት ነው ያለ ያያሉ ማለት ነው እና ስለዚህ ሁላችሁም ማወቅ አለባቸው ማለት ነው እንግዲህ ሂሊሚላ ያልተደረገችው የተባለችው ነገር የለም። ግን አሰማ ምሰማ ቢሆን በፊትም ትሰማ ነበረ። ግን አሰማ እሷ ማለት ነው፣ ምንም መስሚያ ጥጥም የላትም። በቃ እንደፈለገች ነው። እንግዲህ የሚያዛትም ሰው የለም መሰለኝ፣ እውነት የሚያዛት ሰው የለም መሰለኝ። ቢኖርማ እንደዚህ አትሆንም ነበረ። የሚያዛ ሰው የለም እና የሚቆነጥጣ ሰው የለም ማለት ነው። በጣም ያው ጓደኛ አጣሁ ብላ ደግሞ እየተናገረች ነበረ። ባል አጣሁ ጓደኛ የለኝም፣ ጓደኛ ስጡኝ፣ ብቸኝነት ነው እንደሚያስለቅሰኝ ብላ እንግዲህ፣ አይኗ ሁሉም ደም ለብሶ ነበር፣ እያለቀሰች እያለቀሰች ማለት ነው። ማንም የሰማ ሰው የለም። እንግዲህ ታልቅስ እንግዲህ ትውሰድበት፣ ታልቅስ ታልቅስ እና ከዛ ልበልክ ስትገባ በልክ ትገባለች ማለት ነው። በጣም ነው ብቻ የሚገርመው። እና በቃ ሁኔታው በጣም ስትሰሙት በጣም ያሳዝናል ማለት ነው እንግዲህ ያለችበት እንግዲህ ተጓደኞቿ ጋር አትስማማ፣ ደግሞ ተሴት ጋር አትስማማ ልማታ ማለት ነው። ከሴት ጋር አይደለም የምትስማማ ከወንዶች ጋር ነው። ወንዶች ጋር ጀለስዋ እስከ ጀለስ ጋር ነው፣ ተነሱ ጋር ነው። ተሴቶች ሁሌ ከወንድ ጋር አንድ ቀን ተሴት ተሴት ጎን ሆና ብላ ከሴት ጋር ስትሰራ አይተናት አናቅም ማለት ነው። ሁሌ ከወንዶች ወንዶች በቃ ከነሱ ጋር ማለቅለቅ ከነሱ ጋር በቃ እነ ቢኒያም ሁሉም እየጠላቻቸው። ለምንድን ነው ይህን ይህን ስላልወደዱ ነው በቃ የምትሰራው ስራዋን የምትናገረው ንግግሯን የምታረገው ነገር አረካቷ ሁሉም ስለማይጥም ስለማያምር ከዘነ ፈረንጁ እንግዲህ ፈረንጁ እራሱ ሊደበድባ ደርሶ ነበር። አይታቸዋል ማለት ነው በአይናችሁ ማለት ነው። እና ብቻ ከባድ ነው። በጣም ከባድ ነው። ከባድ ነው። ሩታ ግን ወጥቃ ማትወድቅም። ደግሞ አይለያዩም። ፍቅራቸው እየበዛ እየጨመረ በቃ ታውቃላችሁ። ሌላ ሌላ ማለት ነው ሲሆን ገና ትናደጃለች። ገና ትቃጥ ያለች ምን እንደምታፈርሺ ምን እንደምታመጪ እንግዲህ ቁጭ ብለን እናያለን ማለት ነው። እንግዲህ ምቀኛ እንደዚህ ነው። በቃ የሄደ የሄደ መናደድ እንደዚህ መጠበስ መቃጠል ማለት ነው። እንዲ ሩታ ጀግና ጀግና፣ የፈለግሽ ነገር ብታረጋት፣ አሁን አንቺ ይሄን አሰርታት ለወጣለች ትቀየረ ይኸው ልሽ እሷ ካንቺ የነበሩ ሰዎች ነው ደግሞ መጥቶ የነገሯት። ካንቺ ጋር ከራስሽ ጋር የነበሩ ሚስጥርሽን ያወቁ ለምን? አንቺ መጥፎ ነገር ስለምታረጊ፣ ሩታ ደግሞ ጥሩ ስለሆነች የእሷ መጥፎ ስለማይፈልጉ፣ የሷ ጥሩነት ስለሚፈልጉ በቃ የሱ ስለሆነ ማለት ነው እነሱ እንትን አላሉ ገባሽ? አንድ አባ ቁም መጥቶ ነው የነገሯት። ቶሎ ብላ ሳታረገው ይሉኝ ይሉኝ ብላ ወጥታ ሳትገባ እሷም ቶሎ ብላ እንግዲህ ለብሳው ያ የጊዜው ልብስ ላይ ነው፣ ልብስ ላይ ነው እንግዲህ አብርሃም አልብሷት እያወጣው ማለት ነው። ውስጥ አልከት ተተችው ወደ አውጥታ እቃ ውስጥ ከተዋለች። እንግዲህ አነካትም ብለን እናስባለን። ቢነካት መጥፎ ነው። ይሄ ነገር ማለት ነው። እንኳንም አነካትም፣ ግን ደስ ይላል ማለት ነው እና ለምንድን ነው እንደዚህ አይነት ነገር የምንሰራው? እንደዚህ አይነት መተት የምትሉት ነገር እኔ ከየት አምጥታችሁ ነው የመተተታችሁ? ምሰሩት እንደዚህ አይነት ነገር እንደዚህ አይነት ተፈጥሮ የማይታይ ነገር ባሰሩት ሰው ምን ይላል ይለናል ብላችሁ አታስቡ። በጣም በጣም ከባድ ነው ወላሂ፣ በጣም ከባድ ነው። ብቻ እንጃ ሰው ምን ይዘው እንደሚሮጥ ምን እንደሚኖር አናቅም ባልሰው መጨረሻችን ግን ሂሊሚላ በምን እንደምትወርቂ ና በምን እንደምትደርሲ አናቅም ማለት ነው እውነት ይህን አክል የፎሎ ብለሽ ነው ወይስ የብር የዶላር ብለሽ ነው እንደዚህ ባልና ሚስት ለመለያየት የምትፈልገው እኔ ብቻ ግራ ግብት ነው ያለኝ ወላ ግራ ገባኝ ማለት ነው እና ባልና ሚስት ለማለያየት አንቺ ምን አስበሽ ነው ምን ጥቅም ስታገኛለሽ ያ ጉዳት ነው ከጥቅሙ ጉዳት እኮ ነው የሚበልጥ። ብቻ አሁን ላይ ያላወቅሽውም እንጂ። እና ቤተሰብ እናንተ ምስቲ አሳብ አስተያየታችሁን ኮሜንት ላይ ያስቀምጡ። እንደምትወዱ ተስፋ አደርጋለሁ። የእናንተ ማበረታቱን ትንሽ ላይክ ያደርጋችሁ ማለት ነው። በሌላ በአዲስ በስንገናኝ፣ መልካም ቀን ይሁናችሁ። ባይ ባይ።